ከተማን መቀየር መገንባት ብቻ ሳይሆን ማፍረስ ይፈልጋል። ማፍረሱ ስለሚኮሰኩስ ስለሚያም ሁላችን እኩል አልተቀበል ነው። አላማው ሰው ማጎሳቆል አይደለም፣ ኢትዮጵያ መስራት ነው። የዚህ ችግር መነሻው ምንድን ነው? በውስጥ ያለንን አቅም ያለንን ፍላጎት፣ እንደ ሀገር መጽናትና መቆም ለእኛና ለልጆቻችን ያለውን ፋይዳ እኩል ስለማንገነዘብ ለምን ሆነ ያላችሁ እንደሆነ ኢትዮጵያ ለዘመናት በሯን ዘግታ ድንበሯን ዘግታ ታጥራ የኖረች ሀገር ናት። ከዓለም ተገላ በሯ ሲከፈት እኛን ዓለም ተላለፍን እውቀት ቴክኖሎጂ ከተማ ሀገር ግንባታ ሌላ ነገር ላይ ነው ያለው። እኛ ደግሞ ሌላ ቦታ ነው ያለ ነው። በመዘጋቱ ያተረፍናቸው ጉዳዮች ሊኖሩ ይችላሉ። በመዘጋቱ ደግሞ ያጣናቸው ጉዳዮች ይኖራሉ። እነዚያ ያጣናቸውን ጉዳዮች ለማካካስ የምንሄድበት መንገድ ደግሞ እኛነታችንን ስብእናችንን ያሳጣ ሆኗል ማለት ነው። ጎድሏል፣ እናውቃለን። ለመመለስ የምንሄድበት መንገድ ግን ችግር አለበት። ናቹራል በሆነ መንገድ ናቹራል በሆነ ኮርስ ብንሄድ ብዙ ነገር አሁን በሚነሳው መልክ አይሆንም ኢትዮጵያ ውስጥ ዘግተን ነበር፣ ድንበሮቻችን ከዓለም ተለጥነን ነበር። አሁን ከፈትን ስንል ያቆፈን ግን አለቀቀን፣ አለቀቀን። የሶማሌኛ ወንድሜ እንዳነሳው የሶማሌኛ ቋንቋ የሚናገሩ በሚሊየንስ የሚቆጠሩ ሰዎች ኢትዮጵያ ውስጥ እያሉ ለጎረቤት ሀገራት ሶማሌኛ ተናጋሪዎች ኢንፍሉዌንስ ማድረግ የሚችል ሚዲያ እኛ የለን፣ የለንም። ቆፈኑ አለ። ሪፈረንሳችን ብዙ ጊዜ ሌላ ቦታ ነው። ጋዜጠኛ ይታሰራል የሚል ነገር ብዙዎች ይናገራሉ። እናንተ ጋር ሲመጣ ግን እንደዛ መሆን የለበትም። አንድ የመንግስት ሹመኛ ባለው ድካም የሚደርስ ያልተገባ ነገር ካለ እመኑኝ ባወቅ ነው ቁጥር እንፈታለን። ምንም ጥያቄ የለውም። እዚህ ጋር የእኛ ፍላጎትና ችግር እሱ አይደለም። የእኛ ፍላጎትና ችግር ጋዜጠኝነት በወጉ ውስጣችን ሳይገባና ሳናቀው ናሽናል ኢንትረስትን ሳናቅ ሳውንድ ባይት በማስጨው ክሊክ በመሰብሰብ የንግድ መሳሪያ ማድረጋችን ነው ችግር የሆነው።